አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ ነው የተከበራችሁ የእኔ የቤተሰቦች እንደት ናችሁ? አለ አልሀምዱሊላህ። ኢድ ሙባረክ እንኳን አደረሳችሁ ለአንድ ሺህ አራት መቶ አርባ ስድስተኛው የኢድ አል-አድሐ በዓል እንኳን አደረሳችሁ። ኢድ ሙባረክ እንኳን አደረሳችሁ። በቻናል ልበላችሁ ብዬሽ ነው። እሺ ሰምታችኋለሁ እና እንደት ናችሁ እልኝ። እኔ ደህና ነኝ፣ አልሀምዱሊላህ ለመታበረታት ሁሉ ከልብ አመሰግናለሁ ይላችኋለሁ። በዓል እንዴት ነው በዓሉ? የምር አገር ቤት ነው የሚያምረው። በስልክ እንኳ በሚዲያ እንኳ በቲክቶክ ምናምን የሚለቁትን ስናየው ሲያምር አገራችን ላይ ያለው የበዓሉ ድባብ በጣም አሪፍ ነው ማለት ነው። እዚህ ሀገር ግን እኔ በቃ ወይ ውጭ ካልወጣን መስጊድ ካልሄድ ነው በስተቀር ከዛ ውጭ እንዲሁም ምንም አቤትም፣ አረቦቹ እንደሚታቋቸው ለአንድ ሰዓት ለሰላሳ ደቂቃ አዳደስ ልብስ ለበስ አድርገው ይበላሉ የጠጣሉ፣ ያንኑ ቡናቸውን ሻያቸውን፣ ምናን ኬኩን ምን ምን ይላሉ። ካላስ በቃ አለቀ እና ሀገራችን ወደ ዝም ይለው በቃ፣ ውጭ ካልወጡ ዝም ቤት ውስጥ ቤት ውስጥ ያኔ ቢያንስ እንኳን ሰላተ ሌትን ሲሰግዱ፣ ግን የትም አልወጣው ዘንድሮ ቤት ውስጥ ነው። እናንተስ ኢንሻላህ ብያለሁ። ኢንሻላህ ግን አብዛኛዎቻችሁን ወፍራ ብላችሁ ነው የምታሳልፉት የምታሳልፉት በእርግጠኝነት ማለት ነው። እና ከልብ አመሰግናለሁ፣ አመሰግናለሁ ለምታበረታቱ ሁሉ ከልብ አመሰግናለሁ። አሁንም ሰብስክራይብ፣ ሸር፣ ላይክ አድርጉ፣ ኮሜንት አስተያየት ስጡ። ጥላችሁ አለው ሰብስክራይብ አድርጉ። ለምታደርጉ ግን አመሰግናለሁ። ግን ሰብስክራይብ ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። እኔ ምን ይሻለኛል ማለት እዚህ ቢኔ ነው ዩቲዩብ ወይ አንፋታ ወይ አንታረቅ። ሱብሃን አላህ ወለይ ግርም ይለኛል እንደው እኔም ተቸዋለሁ። ነገር አለም ሰዎቹ ሰብስክራይባቸው እንዴት ነው የሚያልቁት? የምር ከኔ ጋር የጀመረው ልጆች ሴቶቹ ማለት ነው፣ እንዴ ነው እንዴ ነው ያሉት አረቤቱ ነው። አርባ ሺ ሀምሳ ሺ ሰብስክራይብ ደርሳችኋል ማለት ነው እናንተ እንደዚህ ብላቸው። የደረሳችሁ ልጆች እይታ ግን ብዙም የላቸውም ሰብስክራይብ፣ ቢያንስ ግን ሰብስክራይባቸው ዘልቋል። ግን ሰብስክራይባችሁ እንዴ ብሎ ነው እንደዚህ ስለ የጨመረላችሁ ማለት ነው። በምን መንገድ ነው መንገዱን የምር ንገሩኝ። ማ ሰብስክራይብ ይከፍ እንዲ ይፈልጋለሁ። ቢያንስ እንኳ ሀያ ሺ እንዴ እንደው ሰባት ሺ ሆነ ዝም ብሎ ስንት አመት ሆን ይቀመጣል እንዴ ሱብሓናላህ። ኧረ ቢያንስ እንኳ ስምንት ሺ በገባውኝ አስር ሺ እያልኩኝ አስር ሺ ሳልኩ አስር ሺ አስገብታልኩ ለራሱ አመት ሊሆነኝ ነው